በረተንኮክቶ ስወጣ ውጭ ነው ያገኙት። የሰሽ አረኔዶ የዛሬን ያሳድረኝ። እኔ ምንም የማውቀው ነገር የለም። ውጭ ስወጣ መሬቱ ወድቆ በጣም ፈራውኝ። አንድ አንዱነት ልንገርህ የእኔ ድምፅ ከጠፋ ሀያ አራት ሰዓት ከሞላኝ እኔ እንደዚህ

መቼም ጽናት ተተክተዋት አይደለም። እባክሽ ሙሉ ዝም ብለሽ አልኩሽ፣ ብቻ ኪራ የጽናት ህይወት እኮ ቀልድ አይደለም። እሷ የፈራችው ቀን የደረሰ ይመስለኛል። እንደውም ምን እንዳለችኝ ኪራ ከረሳኝ መቼም ሰው አልሆንም ነበር አንድ ደግመ ደጋግመህ እንደዚህ ሰበርከኝ። ምን እየተፈጠረ እንዳለ ልታስረዳት ትችላለ። የቤት ነኪ ነው ተመልሶ አንቺ ጨካኝ አልሽኝ። ዚህ ይሄ ቤት የኔ ቤት ነው። ስለዚህ ከዚህ በኋላ ቤት እዚህ ነው። ምን አዳሚ ከዚህ ቤት ስወጣ ጫጫሽ ነበረ ግን ደሞ ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ውዴ ሰላም ቻናል ተከታዮች በሙሉ በእያላችሁበት ሰላማችሁ በዝህ ትርፍርፍ ይበልልኝ እያልኩኝ ጽናት ድራማ ክፍል አርባ ሁለት ይዘን መተናም ማለት ነው እና ውድ ቤተሰቦች ሌክቸር በማድረግ ቪዲዮን ጀምሩ፣ እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሁኑ እና እንግዲህ ጽናት የቆመው ማለት ነው ወደ ኪራ ቤት ሂዳ ኪራን ሰኒ የሆነ ሴት ለወት ተሸፋፍነች አይች አለው ብላት እና ወደ ኪራ ሂዳ፣ ግን መናገር አልቻለችም ነበረ። በዛ ላይም ደግሞ ላያምነኝ ይችላል የሆነ ማስረጃ መያዝ አለብኝ ብላ ስለነበረ ማስረጃ እየፈለገች እያለ ሰራተኛዋ አድርሳባት ነበር ስትፈልግ ማለት ነው። ከዛ አንዳንድ ነገር እየተነጋገሩ ነበር ያለቀው ማለት ነው። አሁን ሰራተኛዋ ደግሞ ከቤቴ ጋር እያወራች ልጅቷ እየተታተለች ነው እንትን እያለች ቢኖ ካሰፋት በላይ ሆናብኛለች፣ እያለች ነው እና ደግሞ ያሰፉትን ብር እንትን እያልሽኝ ብር አላስገባሽልኝም፣ ይህን ነገር ለኔ ተይው እያለችት ነው እና ስልክ እያወራች እያለች ጽናት መጣችባት። ከዛም በኋላ አይ ልጆች ጋር ልጆችን ነው እንደዛልኳቸው አለች። ከዛ ደግሞ እንደገና አያክስቴ ልጅ ናት ምናምን አለች መልሳ ማለት ነው። እና እንዳይነቃብሽ ጉልበትሽ ግርስ ተንበርከከ ምናምን እያለች አልነበረ እና ግን እንደምንም ብላ ሆነም እንትን አለች ማለት ነው። እና ምን አይነት መንጋጋ ውስጥ እንደገባሽ አልገባሽም እሰራልሻለሁ እያለች ሰራተኛውም ዛቿን ቀጥላለች ማለት ነው እና ዘናት በቃ በቃል ተዋጣላት። ያለቻት ነገር ሂዳ ክላስ ቁጭ ብላ ምንም ነገር ደስ አላለኝ የሚች እያለች ብቻን ብቻውን እየተብሰለሰለች ነው። ምን እየሆነች ነው? ምንም ሁኔታ ምንም ማላመረኝ የሰራተኛው ዜላትም ቀልብ የማልወደዳተም እያለች እያወራች እያለ እንግዲህ ኪራ ወደሷ ይመጣል ማለት ነው ከዛም በኋላ ምንድን ነው ወደ ጓዳ እንትናልሽ ተሽፋፈንሽ ሙሽራ እንትና እያላት ነበረ እና እንግዲህ መሁን ይቀርም ብዬ ነዋ እያለች እንትና አለችው ማለት ነው። እና እንግዲህ አንቺ ቢልውን አደርገሽ እኔ ግልጥ አድርጌ አበባ ሰጥቼ ግንባርሽ ነው የሳምኩኝ ምናምን አስበሽዋል እያላት ነበረ ማለት ነው። እሷም እንደዚህ አድርገ በልምዳት ገለኝ እያለች ነው። ከዛ እሱም አብሬሽ ነዋ እንደምሞት እያለ ነው አንቺ ከብዙ ነገር አድነሽኛል ከሶሲ ከቤቲ ከመጠጥ ከብዙ ስህተት አድነሽኛል እና እንግዲህ ቤትም ያው አንድነትም በጣም እየተቆጣቻት ቤቲ ስትላት እመቤቴ በይኝ እያለች እንግዲህ ተቆጣቻት ማለት ነው ውጭ በቀር ሆድሽ ከሞላ ምናምን ብላ ተቆጣቻት ማለት ነው እና ከዛም በኋላ አንድነትም እንግዲህ ተናዳ አምላኬ ሆይ ያንተን ስም ልጠራ አይገባኝም። አንተ በሰጠህ ሃይ ፍጡር እንደዚህ ተወቀስኩ። ተርቦ ተጠማው ብዙ ነገር አየው፣ ብዙ የሰው ፊት አየው። ግን በእኔ ምክንያት ልጅን እንትን እንዳትለብስ እያለች ነበረ እና በጣም አሳዘነችኝ። እኔ ማለት ነው አንዳንድ ጊዜ ማለት ነው እንግዲህ ከባድ ነው፣ ብቻ ማጣት ከባድ ነው። ማትፈልጊውን ሁሉ ለልጅ ሲባል ብዙ ነገር ይደረጋል። እና አሳዘነችኝ፣ ለሷ እና በጣም አሳዘነች እንደዛ ስትል ማለት ነው። ብቻ እንግዲህ ከባድ ነው፣ ህይወት ከባድ ነው። ትቀጥላለች ጣፋጭ መራራ እየሆነች ማለት ነው እና ብቻ እንግዲህ ያሳዝናሉ ግን ጽናት እየ ጠንካራነት ይህን ነገር እንደምትደርስበት ና እንደምታስተካከለው ግን ሰራተኛዋ ምትረዳቸው ይመስለኛል እንደኔ ሀሳብ ነው ይሄ ማለት ነው። እና የቤቴን ስራ የምታወጣባት ይመስለኛ ማለት ነው ምክንያቱም በጣም ትን እያላቻን በዛ ላይ ገንዘቡን እየሰጠቻት አይደለም ና እንደዛ አስባለ። ወይ ውድ ቤተሰቦች እንግዲህ መልካም ጊዜ ይሆንላችሁ እና ውድ ቤተሰቦች መልካም ጊዜ በሌላ ቪዲዮ እስክንገናኝ ድረስ መልካም ስንባቱ ይሁንላችሁ፣ ማለት ነው እና እንግዲህ የቤቴ ሴራ ቶሎ እንደሚጋለጥ ተስፋ አደርጋለሁ። እስከዛ ድረስ መልካም ቆይታ።